ፈቃድ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በቅድስት ሥላሴ ዓለም ዓለም ቅዱስ ቅዱስ የሰራዊት ጌታ ያለ ንጉሥ ክርስቶስ ምረትህ ቸርነትህ ት ያደረስከን አምላክ እናመሰግንሃለን። የቅርባይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና፣ ረድቶ ጠብቆ አቅርቦናልና፣ ተቀብሎናልና፣ ጽንቶ ጠብቆናል ጠብቆናልና፣ እስከዚህ ሰዓት አድርሶናልና፣ አሁንም ክብርት በምትሆን በዚህ ችለት ቤታቸው ዘመን ሁሉ በም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን የሚይዝ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት በስራው ሁሉ ላይ፣ ስለ ስራው ሁሉ፣ በስራው ሁሉ ውስጥ እናመሰግናለን። ሰውረህናልና ረድተህናልና ጠብቅህናልና ወደ አንተ አቅርበ ጠብቅህናልና አጸም ተጠብቀህናል እና እስከዚህ ሰዓት አድርሰህናልና እናመሰግንሃለን። አሁንም ጌታችን፣ ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህም በሰማዮች ላይ ከፍ ከፍ ብሏልና ከሕፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀ፣ ስለ ጥላት ጥላትም ግፈኛውን ታጠፋው ዘንድ የጣቶች ስራ ሰማዮች አንተ የሰራቸው ጨረቃና ከዋክብትን እናያለን፣ ታስበው ዘንድ ሰው ምንድን ነው? ተጎበኘ ዘንድ የሰው ልጅ ምንድን ነው ከመላይ ጥቂት አሳነስከው በምስጋና በክብር በምስጋና ዘውድ ቀለለው። በክብር ስራ ሁሉ ላይ ሆኖ በክብር የላድር የምትኖር አምላካችን ሆይ፣ በመላይ ዘንድ ትከብራለህ፣ ትመሰግናለህ። የተቀደሰ አዳራሽ ከሆነ አዳራሽ የሚገባ ዘንድ ያደልከን አንጽነን፣ የምስጋና ቅድስና እናስብ ዘንድ የማይታየው ምስጋና እናቀርብለት ዘንድ ሁላችንን መማጸን ተቀበል። ሰማያዊ ምስጢር በምናስብበት እምነት ርብን ጥቅም ስጠን። ሁላችንም ያለመጨለቅ ያለመሸነፍ ያለመሰናከል ጠብቀን፣ እግሮቻችንን ከድጥ አይኖቻችንን ከንባብ ሰውነቶቻችን ከኃጢአት ሞት አድነን። ከቀድሞ ጀምሮ ያገልግሉ ወዳጆቹ ልመናስብ በአንተ ከዳኑት ጋር ቁጠረን። በአንድ ልጅ በርሱ ያለ ክሆኑ ስለአንተ ይገባል ከእርስ ጋር ከመንፈስ ቅዱስ ጋር ዛሬ ዘወትርም። ለዛላ ለዘላለሙ አሜን። ሁሉን የምትይዝ ጌታ ሆይ ለምንአለን እንማልድሃለን። በመላው ሌሊት እንደጠበቅከን፣ ወደ ቀን ደግሞ ብርሃን ዳግመኛ እንዳደረስክን በሚመጣውም ሌሊት ጠብቀን፣ ፍቅረን ያለ ኃጢአት በሰርክና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስደው ሀዘን አድነን፣ ከአመፀመኛና ከሀሰተኛ ሰው ጠብቀን። ሰው እንደመሆናችን የበደነው የተሰወረውን ይቅር በለን አንተ እግዚአብሔር ሰው ወዳጅ ነህና። በአንድ ልጅ ብርስ ያለክብ ለአንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመ ትረሳኛለን? እስከ መቼ ፊትን ከኔ ትመልሳለህን? እስከ መቼ በነፍስ ያዘ እኖራለሁን? እስከ መቼ ልብ ሁል ጊዜ ትጨነቅብኛለች? እስከ መቼ ጠላቶች በእኔ ላይ ታብ ያሉን? አቤቱ አምላኪ የተመለከተ የሰማይ ለሞት እንዳያንቀላፍ ዓይኖችን አብራቸው፣ ጠላቶች አሸነፍ ነው እንዳይሉ፣ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው

ምድር አይቱ እንድትንቀጠቀጥ ያደርጋታል። ተራሮች ዳሰሳቸው ያልጨሳሉ። ዓለምን ያስከምናቀንት አምላካችን እግዚአብሔር በስጦታ መንፈሰ ወገኖችን አድናቸው። አቤቱ አምላካችን ወይ በስጦታ መንፈሰ ወገኖችን ደስ አሰኛቸው። ጭንቁን ነገር የምታቀል የተቸገረ የምትረዳ አንተነ። የሐዋርያት ጌጣቸው የኔዳን ገንዘባቸው ተስፋ ላቶ ሰዊ ተስፋቸው ሙታንን የምታነሳቸው ኢየሱስ ክርስቶስ ወይ፣ ለአብ ሀይሉ ጥበቡ የምትሆን አንተን እናመሰግናለን። ዛሬም ዘውተሩም ለዘላለሙ አሜን።

ወደ ደዊ ጸሎት ተመልከት፣ ልመናቸውን እና አልናቀም። ለሚመጣ ትውልድ ተጻፈች፣ የሚፈጠር ህዝብ እግዚአብሔርን ያመሰግናል። ከሰማዩን መቅደሱን ተመልክቷል፣ እግዚአብሔር ከሰማዩ ምድን ጎብኝቷል። የእስረኞችን ጩኸት ይሰማ ዘንድ የተገደሉትን ሰዎች አድን ዘንድ የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ፣ አሕዛብ በአንድነት በተሰበሰቡ ጊዜ ነገስታትና እግዚአብሔር ይገዝ ዘንድ ባይሉ ጎዳና መለሳቸው። የዘመኔን ማነስ ነገረኝ በዘመን የመቆለታት ተሰደኛ አመታቶች ለልጅ ልጅ ናቸው። አቤቱ አንተ አስቀድመ ምድር መሰረት ሰማያቶቾች ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለ። ሁሉም እንደ ልብስ ያረጃት፣ እንደ መጎነጸፊያም ትለውጣቸዋለ። ይለወጥማል አመታት ከቶ ያልቅም። የባሪቱ ልጆች ይኖራለሁ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ ከጥፋት ሰዓቶች ታድነን ዘንድ ከክፉ ሰዎች ተንኮልቀ

ነፍሳችን ስጋችን በቸርነትህ ጠብቅ። ቤተ ክርስቲያናችን በምስጋና በጸሎት ፍቅነች ሃይማኖት ጠብቅ። መላካችን ይቅር በለን አባታችን በሰማይ የምትኖር ወደ ፈተና አታግባን፣ ከክፉሉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድም ከመውደቅ ማድንን። በየጊዜው እና በየሰዓቱ ያለ ድካም ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በርሳለ ክምር ጽላንቸ ገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ለዘውትርም ለዘላለሙ አሜን።

ለስጋዬ ድህነት አጣሁ፣ ታመምኩ እጅግም ተሰቃዩ፣ ከልብ ማዘን የተነሳችኋለሁ። አቤቱ ፈቃድ ሁሉ በፊት ህይወቴም ከአንተ ይሰወርም። ልቤ የሚደነግጥብኛል፣ ሀይል የምትወኝ አይኖችን ብርሃን ፈዘዙብኝ። ወራጆችን ባልንጀሮች ባላጋረቡን የከባው ደበደብ፣ ዘመዶችም ተስፋ ቆርጠው ተለዩ። ነፍሴም የምሻት በረቱብኝ፣ መከራዬን የሚፈልጉ ከንቱ ተናገሩ፣ ሁልጊዜ ያጠፍ ዘንበሽንገላይ ማከራሉን። እኔ ግን እንደማይሰማ ደንቆረባሁም፣ እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፉ መናገር እንደማይችል ሰው ሆንኩ። አቤቱ በአንተ ታምኛለሁ። አቤቱ አምላኬ አንተ ስማኝ፣ የጠላቶች መዘባበች አታድርግ ብያለሁ። እና ግዲም ቢሰነካከል ወይ ሌላ ብዙ ነገር ይናገራሉ። እኔ ኒስትር ፍሪሰንት አኮሰሎች ቁስሌም ሁልጊዜ በፊቴ ነውና በደሌን እናገራለሁ። ስለ ኃጢአቴ እጨነቃለሁ። ጠላቶች ያናቸው ይበረቱብኛል። በመጽን የሚጠሉ ብዙ በበጎ ፋንታ ክፉ ነው የሚመልሱልኝ። ስልቅ ስለተከተልኩ ይገሱኛል። እንደርኩስ በድን ወንድሞቻቸውን ጣሉ

ያን ጊዜ በመሰቡ ላይ ፈረዶች ይሰዋሉ። አቤቱ ምሕረት ትፍጠን፣ በላችን ላይ ስትደረግ የፍትን ብርሃን በሰውነታችን ላይ የሚያደን ምሕረቱን ታደስ የሚያስቻሉነት ይገለጽ። አቤቱ በክፉ ነገር ከሰጠት ብሎ ጠበቀ እንደተናገርከው ተቀበለ በእኛና በአንተ መካከል ሰላምና ድህድ የበደለን ወደ አንተ መመለስ ይቻልልና ወደድ በድል ለሙሉ ቦታ እንሰግድልሃለን። ድካማችን ልትሸከመላት ያታችን ትታቀሳለን። አቤቱ አምላካችን እግዚአብሔር አንተ ማረን። እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ መስክ ያሳደረኛል፣ በረብታ ዘንድ አሳደገ። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል ንኳል እንኳን ብሄድ አንተ ከኒካናን ክፉን አልፈራም። በችል ምርኩዝ እነሱን ያጽናኑኛል። በፊት ገበታ አዘጋጀህልኝ በሚያሰጋዩ ሰዎች ፊት የስላፊትም ሰው ራሴን በዘይት ቀባ ጸዋሚ የተትረፈረፈን ያደርካለንም ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን ኖር ዘንድ። እግዚአብሔርን አመስግኑት ቸር ነውና ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑት፣ ምሕረቱ ለዘላለም ነውና። እርሱም ብቻውን ታላቅ ተአምራትን ያደረገ፣ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሠራ፣ ምሕረቱ ለዘላለም ነውና ብደን በኋላ ያሰና ምረቱ ለዘላለም ነውና፣ ብቻውን ታላላቅ ብርሃናትን የሰራ ምረቱ ለዘላለም ነውና። ለፀሐይ ክን ያስገዛው ምረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምረቱ ለዘላለም ነው። ከበኩራቸው ጋር ግብፅን የመታ ምረቱ ለዘላለም ነው። እስራኤልን ከመካከላቸው ወጣ ምረቱ ለዘላለም ነውና። በጸናች በተዘረጋችም ክንድ ምረቱ ለዘላለም ነው። የኤርትራን ባህር ፈጽሞ የከፈለ ምረቱ ለዘላለም ስራ ይሁ መካከሉ ያሳለፈ ምረቱ ለዘላለም ነውና፣ ፈርዖንን ያሰራዊትን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነውና፣ ሕዝቡን በምድረ በዳ የመራ ምረቱ ለዘላለም ነውና፣ ዓለቷን ያፈለገ ምረቱ ለዘላለም ነውና፣ ታላላቅ ነገስታትን የገደለ ምረቱ ለዘላለም ነውና፣ ጽኑዓን ነገስታትን የቀደለ ምረቱ ለዘላለም ያወራው ንጉስ ሴዎንን ምረቱ ለዘላለም ነውና፣ የባሳን ንጉስ ዐግን ምረቱ ለዘላለም ነውና፣ ርስት አድርጎ የሰጠ ምድራቸውን ምረቱ ለዘላለም ነውና ለባሪያው ለእስራኤል ርስት አድርጎ የሰጠ ምረቱ ለዘላለም ነው እና እግዚአብሔር እኛን በማወረዳችን አስቦናል እና ምረቱ ለዘላለም ነው እና ከጠላቶቻችን የሚጋር ይሆናል እና ምረቱ ለዘላለም ነው እና ለስጋ ሁሉ ምግብን የሚሰጥ ምረቱ ለዘላለም ነው እና የሰማይን አምላክ አመስግኑት ምረቱ ለዘላለም ነው እና የሰማይን አምላክ አመስግኑት ምረቱ ለዘላለም ነው እና የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነው እና በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ በእርሱ እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል እና በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። በሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ከክፉ ነገር ከአደጋም ከቀትርም ጋር አትፈራም። በአጠገብህ ሺህ በቀኝ አስር ሺህ ይወድቃሉ ወደ አንተ ግን አይቀርቡም። በአይኖች ብቻ ትመለከታለ ያጥብቅ ብድራት ያለ አቤቱ አንተ ተስፋዬ ልዑል መጠጊያ ያደረገ ክፉ ነገር ወደ አንተ አይቀርቡም፣ መቅሰ ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላይትን ስለ አንተ ያዛቸዋልና ያብዛቸዋልና እግርህን በድንጋይ እንዳይሰነካከል በእጆች ያነሳሃል። በተኩላና በባበለ ጭጫማላል በሳነ ዘንዶን ትረግጣለህ። በዲተ መምናልን አስጥለዋለሁ፣ ስሜንም አውቃለን፣ አጋርደዋለሁ። ይጠራኛል፣ መለሰለትም አለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ።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 ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ አግመኛ በመጣበት ጊዜ እንዳያሳፍረን ስሙን ለመመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ በቤታችን ጸሎታችንን አሳርግልን፣ ኃጢአታችንን አስተሰርይልን በጌታችን መራሪ ጸሎታችንን አሳርግልን። ይህንን ምስትላበላን ይህንንም ጽዋላ ጥጣንባችንና ልብሳችንን አዘጋጀልን። ኃጢአታችን ሁሉ ለታገሰልን ክቡር ደግሞ ቅዱስ ገብለሰጠን እስከዚህ ሰዓትም ላደረሰ ለእሱ ለሁሉ እግዚአብሔር እሱ ምስጋና ይገባል። ለወለደችው ለድንግል ማርያምን ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ መሰገን ዘንዘው ተበይ ጊዜያት እና በይ ሰዓት ምስጋና ይገባል። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችን የሚያስተሰርይልን ዘንድ ወልጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን ይወለድሽ ንጽሕት ቅድስት ድንግል ማርያም ወደስ ይበልሽ፣ የኃጢያታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትሆኝ ንጽሕት ድንግል ወይ ደስ ይበልሽ፣ የባሕርያችን መመኪያ ወይ ደስ ይበልሽ፣ አምላካችን አማኑኤልን ይወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስተራቂ ሆነ ታስቤን ዘንድ ኃጢያታችንም የሚያስተሰርልን ዘንድ ለዘላለሙ አሜን። የምረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን የሱስ ክርስቶስ ምረቱን ቸርነቱን ይላክልን፣ ጸሎትና ልመናችንን ይቀበልልን። ለዓለሙ ሰላም ለሕዝበ ክርስቲያኑ መረጋጋትን ያድልልን። ለምድቷ በረከትን ዝናበ ምኖቱን አክለ በረከቱን በየጊዜው በየሰዓቱ የበረከት የምረት ጠል ያድርግልን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆችን ፍጥሮችን ከመከራ፣ ከስቃይ፣ ከስደት፣ ከረሃብ፣ ከጦርነት፣ ከወረሽ የበሽታ፣ ከድንገተኛ ሞት፣ ከቀሳፊ ሰይጣን አምላካችን ይጠብቀን። በትዳር ያላችሁ ትዳራችሁን፣ ልጆቻችሁን፣ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹህ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያደላችሁ። ለቅድስት ቤተክርስቲያን አስራት በኩራት የምታወጡ የተራበ የምታበሉ የተጠማ የምታጠጡ መልካም ስራ ለምሰው ስጦታቸው ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥቱ ሰማያት መሮሻ አድርጎ ይቀበልላቸው። የዲያብሎስ ሰራዊት ያላየውን ንጹ እንጀራ ከሙሉ ጤንነት ጋር ያድላችው። በጸሎት አስቡን አትርሰን ብሎ የተማፀሉትን ያሳሰቡትን አምላካችን ፈጣሪያችን ሁላችን በቸርነቱ በምረት ሁላችንን የሚያስበን የእመቤታችን አመላጅነት የቅዱሳን መላይ ተራዳይነት የመስቀሉ በረከት የአባቶቻችን የእናቶቻችን ጸሎት የክርስቶስ ቸርነት ከሁላችን ጋር ይሁን። የተራቡትን ያብላለን የተጠሙትን ያጠጣልን፣ የተራቆጡትን ያልብሰልን። በመከራ ያሉትን ከመከራ ስጋ ከመከራ ነፍስ ይሰውራቸው። የጠበቃቸው ጋሻ መከታ የሆናቸው ይሆነን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የምሕረት አባት ይቅርታ ባለቤት ምሕረቱን ቸርነቱን የላክልን፣ እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። እግዚኦ እግዚኦ እግዚኦ ከሚያስብል መከራ ይሰውረን። ለቅድስት ቤተክርስቲያን አስራት በኩራት የምታወጡ የተራ በመታበሉ የተጠማ የምታጠጥ መልካም ስራ ለመሰሩ ሰጦታቸውን ለአጢያት መድምሶች ለዲያብሎስ እንመች ለመንግስት ሰማያት መሮሽ አድርጎ ይቀበልላቸው የዲያብሎስ ሰራዊት ያላየውን ንጹ እንጀራ ከሙሉ ጤንነት ጋር ያደላቸው ይስጣችው። አምላካችን ፈጣሪያችን ሀገራችን ውስጥ የገባውን ይህን የሚያባላን፣ የሚያተራምሰውን፣ የሰውን ደም የሚያፈስ፣ የሰውን ህይወት የሚያስቀጥፍ የዲያብሎስ ሰራዊትን ጠራርጎ ያንሳልን፣ ያስወግድልን። አሜን። አቡነ ዘበ ሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ፣ በደላችን ሁሉ ይቅርበልን፣ እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ

በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ ቅዱስ የሆነ አምላክ አባታችን ስለማይነገር ስጦታው ክብርና ምስጋና አምልኮና ወዳሴ ለሱ ይሁን። ማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከጻይሞጫ እስከ መጥለቂያ የተመሰገነ ይሆን። የዓለም ንጉስ ኢየሱስ ክርስቶስ የተሰቀለበት መስቀሉ ክብርና ምስጋና ለሱ ይሆን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ስማቸው ለዘላለም የተመሰገነ ይሁን። አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሩ ለሰይጣን አጋዘው ለአዳም ሰላም፣ ኢዝየሳ ሆነ ፍስሐ ወሰላም። የተወደዳቸው የተከበራቸው ክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የስራት ያደረጋ ኬዳ ልጆች የመስቀሉ አማኞች የቅዱሳን ወዳጆች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ህፃናትን ጨምሮ በሰበሰበን ወደደን በፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። አሜን ለውና ምና ቅዱስ ወጌታ እግዚአብሔር ይመስገን። እንኳን ለዚች ዕለት የመሬታችን ዋዜማዋ ላይ ነን ያለ ነው ለዚህ አደረሰን። የእናታችን የነጽሄት የቅድስት ድንግል ማርያም አማላጅነቷ አይለየን። እንግዲህ ያው እኛ ነን የምንከበረው፣ እሷ የተከበረች የተመረጠች የነጽሄት ልዩ እናት ናት። ስለተመረጠች ነው። በያቄምን በቅዱስ እያቄምና በቅዱስ ትሃና እንግዲህ ማዘናቸው ወደ ደስታ የተቀየረላቸው እነሱም ለእግዚአብሔር የተገዙ ስለሆኑ ነው እና እመቤታችን እንግዲህ በነገው ዕለት ያው እኛ እንከበራለን እሷ የከበረች ናት እግዚአብሔር ይመስገን እንግዲህ ለዚህ አድርሶናል ልደቷን ያው እናከብራለን እንላለን ያው እኛ ነን የምንከበረው እሷ የከበረች ናት ስለዚህ ያው በረከት እናገኛለን ማለት ነው ስለዚህ ስሟን ስንጠራ በየዛፉ ስር በየድንጋዩ ስር ጥቁር ዶሮ በግ ጥቁር ዶሮ ጥቁር በግ ጎርማ እየሰዉ ለሰይጣን እየገበሩ አይደለም የምንከበረው የምናከብረው ማለት ነው። ስለዚህ ዘበጸዲ ካለ ያው የተራቡትን ማብላት የተጠሙትን ማጠጣት፣ ዋጋ የሚያሰጠው ይሄ ነው። በስሟ የተራቡትን ማብላት የተጠሙትን ማጠጣት፣ የተራቆቱትን ማልበስ ብዙ ጊዜ እኛ አመት በዓል ሲመጣ ነው ነገር ሁሉ ነገር ትዝ የሚለን ነገር ግን ሁል ጊዜ ያው እግዚአብሔር ባዘዘ መሰረት በዚያ መንገድ ነው መጓዝ ያለብን። እና እንግዲህ ያልገባቸው ትውልድ ዛፍ ስር ያው ጥቁር ዶሮ ጥቁር በግ ሲያርዱ ቅቤ ሲቀቡ ነው የሚታየው ማለት ነው። ነገ እንግዲህ ግንቦት አንድ የግንቦቱ ጉዳይ ያው ጥቋቁር ነገሮች ያስፈልጋሉ። ዛፍ ስር እና ድንጋይ ስር ማለት ነው። እኛ ግን የእሷ አምላክ የለንም ምናመልኩ አምላካችን ነው። እሷም የተወለደችው ሊባኖስ በሚባል ተራራ ላይ ነው። ስለዚህ ተራራ አንድም እመቤታችን፣ አንድም ቤተክርስቲያን ናት። ስለዚህ እዚያ ሄደን ነው መከበር ያለብን፣ በረከት ማግኘት ያለብን፣ ተባርከን ተቀደሰን መምጣት ያለብን እና ያው ለሊት እንግዲህ ይተላለፍላችኋል ያሁን እንግዲህ ልብስ ዘጋጃጅ ማለት ነው። መንገደኛ እንግዲህ ያው በጊዜ በሰዓቱ መጓዝ ያስፈልጋል። ሰዓቱ ለዚህ ነው። በጸሎት ብቻ ጸሎት አድርሽ ብቻ ለመሄድ ነው የገባሁት። እንግዲህ እግዚአብሔር ከሁላችን ጋር አይሁን። እመቤታችን ምልጃ አይለየን፣ ቃል ኪዳኗ አይራቀን። እንግዲህ ልደትሽ ልደቷ ልደታችን ነው ብለን ነው እንግዲህ ምናከብረዋለን። እንግዲህ ይሄ ነው እሷ ከቅድስት ሐና እና ከቅዱስ ኢያቄም የተወለደች እሷ ተወልዳ ሆነችን ለእኛ መዳኛ ማለት ነው። እንግዲህ ምክንያት ዲህን ያለን የምንጠራት የሁላችን እናት ናት፣ አስታራቂያችን ናት፣ አማላጃችን ናት እና ምልጃ አይለይን። ሌላ አላበዛም። እግዚአብሔር ከሁላችን ጋር ይሁን። ደህና አደሩ። መልካም ምሽት፣ መልካም ቀን፣ መልካም ማለት ይሆንላቸው ቀን የሆነላቸው በየሀገሩ የተለያየ ቦታ ስላላችሁ ማለት ነው። ሌላ ምንም አልጨምረም። ለምን መንገደኛ ነብያቸው አለው። በጊዜ ነው መጓዝ ያለብኝ እና ደህና ደሩ ያው እንግዲህ የሌሊት ሰው ይበላል ሲተላለፍላችሁ ያው እናንተም ያው ግቡ ግቡና ለሌላውም ሸር አድርጉት። እንግዲህ ማሌቱም በጭብጨባም እናንተም በአትመጡ እዚያ ሆናችሁ ያው እንደመጣችሁ ልባችሁ እዚህ ስለሚሆን ማለት ነው። ብዙ ጊዜ ቤተ ክርስቲያን የገባና ያልሄደ አንድ አይደለም። ልቡ እዚያ ነው የሚሄደው። ምነው እዚያ በሆንኩ ነው እንደ ባጨበጨብኩ እንደው እንዲ ባልኩ ምናምን የሚል ሰው አለ። ዋና መሰረቱ ልባል ይህ ስለሆነ ነው እግዚአብሔር ከሁላችን ጋር ይሁን።